በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርምር ወቅት ከግድያ ውጪ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርገው አዋጅ ጸደቀ። በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ በሕዝብ እንደራሴዎች ምክር ቤት ጸድቋል። አዋጁ በሽፋን ስር የሚደረግ ምርመራ ወይንም አንደር ከቨር ኢንቨስቲጌሽን እንዲያስፈጽም የተመደበ ሰው በግዴታ ላይ ያለ ከአቅሙ በላይ በሆነ ምክንያትና ከፍቃድ ውጪ በሆነ ከግድያ ውጪ በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። የምክር ቤት አባሉ ዶክተር አለሙ ጎንፋ ከግድያ በስተቀር በሚል የቀረበው አረፍተ ነገር ከባድ መስሎ እንደታያቸው ተናግረው አዋጁ አስፈላጊ እንደሆነ ጠቁመዋል። እንደዚህ አይነት አዋጅ በተለይ ሽብርን ለመከላከል ለሀገራችን ያስፈልጋታል ሲሉ የምክር ቤት አባሉ ተናግረዋል። የሆነ ሆኖ ግን አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ይላል አንደ ትክክለኛ ወንጀል ፈጽሟል ይላል። ወንጀል ፈጽሟ ለመጠየቅ ትክክለኛ አይመስለኝም። ወይንም ድርጊቶቹ ተዘርዝረው ሕጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ብለን ማለፍ እንጂ አንድ ሰው በግዳጅ ላይ እያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለውን ሰው እንደፈለገ እንዲሆን የሚያደርግ ነው ሲሉ የምክር ቤት አባሉ ዶክተር አለሙ ጎንፋ ሀሳባቸውን አስረድተዋል። መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ብለን ማለፍ አለብን እንጂ ከግድያ መለስ ብዙ ወንጀሎች አሉ። አካል ማጉደል አለ፣ ንብረት ማበላሸት አለ፣ ብዙ ነገሮች አሉና ይሄ ሰው በግዳጅ ላይ እያለ በስራ ላይ እያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለው ትንሽ ክፍተትን የሚፈጥርና ሰው እንደፈለገ እንዲሆን የሚያደርግ በመሆኑ በጸጥታ ማስከበር ስራ ላይ እያለ የተሰጠው መብት አለ፣ ምን ያህል እስከምን እርምጃ መውሰድ እንደሚችል እሱም መብት ካስቀመጥን በኋላ እሱን ለዛ ሰው እንደ ወንጀል ባንቆጥር ጥሩ ነው። ወንጀል ነው ካልን ግን ወንጀል ወንጀል ነው መጠየቅ አለበት የሚል አቋም ነው ያለኝ። ሌላ አቶ ሙሉቀን አሰፋ የተባሉ የምክር ቤት አባል በበኩላቸው እኔ በግሌ እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶችን፣ ጋዜጠኞችን፣ ተፎካካሪ የፖለቲካ ፓርቲዎችን፣ የሰብአዊ መብት ተሟጋቾችንና የታዋቂ ሰዎችን መብት የሚገድብ ነው ብለዋል። እንዲያውም የመናገር መብትን ይከለክላል ይክላል የሚል እምነት ነው እኔ ያለኝ፣ ያሉት የምክር ቤት አባሉ፣ ምክንያቱም አዋጁን ስናየው በአስር አመት ገድቦ ነው ያወጣው ሲሉ ተናግረዋል። ለምንድን ነው ህግ ተወጣ ተወጣበት ጊዜ ጀምሮ ነው ተግባራዊ መደረግ ያለበት። ህዝባችን ደግሞ ማስረጃ የማስቀመጥ ልምዱም የለውም እስካሁን ባየነው ሁኔታ። ስለዚህ ከአስር አመት ወዲህ ብሎ መውጣቱ የተወሰኑ ግለሰቦችን ወይም ቡድኖችን ለማጥቃት ያሰበት ስለሆነ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 ሰዎቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎችን አለመፈጸም ነው ሲሉ ተናግረዋል። ቶርቸር ቢፈጽም ኢሰባዊ የሆነ አያያዝ ቢፈጽምበት፣ በዚያ ሰው ላይ አይጠየቅም ማለት ነው። ስለዚህ መሆን ካለበት መሆን ያለበት ምንድን ነው? የሰብአዊ መብቶችና በኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙ አንድ። ሁለተኛው አክቱ ደግሞ ሰልፍ ዲፌንስ መሆኑን ድርጊቱ ራስን የመከላከል መሆኑ ታይቶ እንጂ ያልተገደበ ስልጣን መስጠት ለነዚ መርማሪ አካላት የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ። አቶ ዘካርያስ የተባሉ ሌላ የምክር ቤት አባል በበኩላቸው አዋጁ አንዳንድ የምክር ቤት አባላት እንደሚሉት ተቃዋሚንና የሚዲያ ሰዎችን ለማፈን የወጥ አይደለም ብለዋል። አቶ ሳዲቅ አደም የተባሉ ሌላ የምክር ቤት አባል በበኩላቸው አዋጁ ጠንከር ያለ መሆኑን ተናግረው ጠንከር ያለበት ምክንያትም ግልጽ ነው ሲሉ ተናግረዋል። ያለንበት ቀጠና አስቸጋሪ ነው ሽብርተኝነት የሚበዛበት በመሆኑ የአዋጁ ከበድ ማለት ተገቢ ነው ሲሉ ተናግረዋል። ከመብት አንጻር ሊታይ የሚችሉ ነገሮች አሉ ያሉት አቶ ሳዲቅ ከሕገ መንግሥታችንም ስንነሳ ፍጹም የሚባል መብት የለም ብለዋል። ከመብቶች ሁሉ የላቀ ዋና መብት የሚባለው በሕይወት የመኖር መብት ነው። ይህ መብትም ፍጹም አይደለም ሲሉ የተናገሩት የምክር ቤት አባሉ ስለዚህ መብት የሚባለው ነገር ለሕዝብ ለማህበረሰብና ለሀገር ደህንነት ሲባል በየትኛውም ሀገር መብቶችን ፍጹማዊ አድርጎ የሚያስቀምጥ የለም ሲሉ ተናግረዋል ጋት አድርጎ የሚወስድ ወገን ሊኖር ይችላል። ግን ለምን ይሰጋል ሲሉ የጠየቁት የምክር ቤት አባሉ ይህ አዋጅ ሲወጣ ለመጠርጠርም መሟላት ያለበት ነገር አለ። ማንኛውም ወገን እነዚህ በአዋጁ የተቀመጡ ነገሮችን ካሟላ አይነካም። ዋናው መስፈርቱን ማሟላት ነው ብለዋል። ሽብርተኝነት የለም፣ በምስራቅ በዚህ በቀጠናችን በሀገራችን የለም። በስፋት አለ እኮ ኤቢሲዲ ብለን ልንጠራቸው የምንችላቸው ግለሰቦች፣ ወገኖች አሉ። ስለዚህ ይሄን ለመከላከል ለምን እንሰጋለን? እዚህ ውስጥ የማንዘፈቅ ከሆነ ይሄን ድርጊት የማንደግፍ ከሆነ ስጋታችን ከየት ይመነጫል? እኔ ነገ ፀሐይ አትወጣም ብዬ አልሰጋም። ምክንያቱም የተፈጥሮ ነው፣ ፀሐይ ትወጣለች። ስለዚህ በሌለ ነገር መስጋት ተገቢ ነው ብዬ አላምንም። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሮ በበኩላቸው በሰጡት ምላሽ የሚደረገው ምርመራ ልዩ መሆኑን ተናግረው አዋጁ አንድን ቡድን ለማጥቃት ታስቦ የወጣ እንዳልሆነ መታወቅ አለበት ብለዋል። ቢዝ በጣም የተባለው ማለት ነው። ይሄ ከመደበኛ ውጭ አላት ውስጥ ሆኖ በደርከበር የምደረግ እጅግ በጣም ሶፍስቲኬት የሆነ ልዩ ምርመራ ነው። ልዩ ምርመራ መሆኑን የተከበሩ ምክር ቤት አባል በደንብ መያዝ አለበት። ሌላው ከዚህ ጋር ያየ የማነ ሰው ከአቅሙ በላይ በሆነና ከእውቀቱ በላይ ከእውቀቱ በላይ ይሄ ብቻ በቂ እኮ ነው። እንዳውም እኛ አቢዩዝ ይደረጋል። በዛ ምክንያት የሰው ህይወት መጥፋት የለበትም። ስለዚህ ከግድያ ውጭ መሆን አለበት። በቋሚ ኮሚቴ የተጨመረ ምክር ቤቱም በቀረበው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ በሶስት ተቃውሞ በአንድ ድምፅ ታቅቦና በአምላጫ ድምፅ ረቂቅ አዋጁን አጽድቆታል።